ትዳር መፍራት፣ ከፋሚሊ ጋር መታየት፣ ሃይማኖት የነበረውን ዋጋ ህዝቦችን የሚያስተሳስርበት ጥልቅ አቅም ለሌሎች ለመኖር የሚያስችልበት መበት ስብዕናና ሞራልን የሚያልግበት አቅም ተሻሽቶ ባህልን ህዝቦች ባህሎቻቸው ውስጥ ያሉ አራማች አቅሞችን፣ እሴቶችን ማየት እንዳይችሉ ባህላዊ፣ ዘመናዊ፣ የሰለጠነ፣ ያልሰለጠነ፣ ትራዲሽናል፣ ሞደር በሚባሉ ተርሞች ይፈርሷል። ከዚያስ ሉዓላዊ የሆኑ ሀገራት ማንም ተሌለ አደጋ ውስጥ እንዲወድቁ እንዲፈረካከሱ፣ አቅመቢስ እንዲሆኑ ሆኖል ብዙ ዓመት ወደኋላ ቆጥሮ እነዚህን አራት እምነቶች መገብገብ ሀያ ዓመት አስር ዓመት እያለ ስንመጣ እነዚህ የ እነዚህ ሲናዱ የሰው ልጅ ቢገፋው እምነት ካለው በእምነቱ ይጠለላል፣ ይወከላል የሚተማመነው የሚያርፍበት የሚረጋበት እውነት ያለ ባህሉ ሲሆን ቢያንስ ይደግፈዋል። ወድቋ ወድቅ የባህሉ አባላት ያግዙታል። ቤተሰብ ሲሆን ቢያንስ በትንሹ የሚያለቅስበት የ የሚለው ሰው ይኖረዋል። ጠንካራ እስቴት ከገነባ ዜጋንን የሚልበት ተስፋ ያገኘ። እነዚህ ሲፈርሱስ ማረፊያነት አለ። ከፍቶም የት እንሄዳለን? ሚስጥር ቢኖረን ገመና ቢኖረን ለማን እናማክራል? ብቻችን ነጠላ ሆነን ስንቆም ካፒታሊዝም የሚሸት ደስታ ይችላል

ሰው ሳይንሳዊ የሆነ ማታደር ሲያታለን ይሰብራል። ጭንቅላት አለ አንጎላ አለ። ስለዚህ አንድ አዋጅ ሲያወራ እውቀት ነው ብለን ስናምነው እናከብረዋለን። እኩል ድግነሮ ግን ተፋራሚ ስንሆን ያማል። ለእውቀት አለመታመን ይሰብራል። ለእውቀት ታማን አለመሆን ኢ ሰብአዊ ኢ ሞራላዊ ጉዳይ ይህ ካወቀን እድለኞች አመራር መሆናችን ቢያንስ በማገልገላችን ውስጥ ፐርሰናል ሕይወታችን ላይለካ ይችላል። ቁሳዊ ፍላጎታችን ላይ ሞላ ይችላል። የሞላችን ግን መሆንን አረጋግጠን ሰው የሚኖረው የሚኖርለት ሰው ካለ ብቻ፣ የሚታወሰው የኖረለት ሰው ካለ ብቻ። በጣም ወዳም ሆኖ ራሱ እንዳ ብቻው የኖረ ሰው ሲቀበሉ ሰዎች የግል ወሬያቸውን ማፈር የሚታወስ የሚቀርብ የሚያስከብር

ባለማወቅ ባለማወቃት ውስጥ የሚያጣው የሚሰበረው ሰው ሆነ ሰው የሚኖሩ የሚኖሩለት ሰው ካለን ብቻ ነው ብለን ግን የሚኖርላቸው ሰዎችን ሳንኖርላቸው፣ ቀርተን ጊዜ አባክነን፣ ያለ እቅድ ተቀምጠን፣ ነገር ሳናይ ወደ ነገር የሚወስድ ጥልቀት ሳይሆን

እዚህ ጋ ይህ ማህበረሰብ ሰለብሬት ለማድረግ የበዓል ንግድደት ቤት ሰበስበ የሴቶች ኢድ ብሎ የሚያከብረው በዓል አለ። ሀጀር የሆነችው ያንን ሊታረድ የነበረ ልጅ ለማሳደግ በውሃቶች በረሃ ላይ የተከራተተችው ጉዳያል ውሃው በማግኘቷ የተደሰተችው ደስታ አለ። እጇን ስለማሳደግ ግን እጇ ከፍ ብሎ ከፍ ሳይ ይታይ ነበር፣ ይገደል ነበር። ከመገደል የዳነበት የሽልማት በዓል ነው። ስለዚህ አረፋ ለሀጀር ትርጉም አለው። በዚህ ማህበረሰብ አረፋ ልዩ ትርጉም ሲኖረው የልጅ መምጣት ሕያውነት ነው። መኖር ነው። ደስታው ነው። ትርጉም ነው። እንዴት አገናኘ? አጣም ቀስል በጣም አንትሮፖሎጂ። ይሄ አንድ በጣም በጣም ያስደነግጠኝ ያስደነቀኝ ግን

መልአተ ሁሉ ይህን የተቀመጠ ግብ እንደሚደርሰው ያውቃል። ከዚህ በላይ ዓላማ ምር ከልቸር ጎል ያማከለ ከልቸር በጣም ተምሮ ይመጣል። ታዲያ ምን ግብ ቀርጻል? የአንድ ቀን ጎላለን የሳምንት ጎላለን